አስገራሚዎቹ የአየር በአየር ውጊያዎች፣ አምስቱ ምርጥ አብራሪዎች። ልብን ሰቅዘው የሚይዙ የአየር በአየር ውጊያዎች አብራሪዎችና ጀቶቻቸው የአንድን ውጊያ አካሄድ የሚወስኑበት ወሳኝ የጦርነት አካል ናቸው። ተዋጊ ጀቶች የውጊያውን ዓለም ከተቀላቀሉ ወዲህ አየር በአየር የሚደረጉ ፍልሚያዎች ስትራቴጂን፣ ልበሙሉነትንና የቴክኖሎጂ የበላይነትን እንደሚጠይቁ በተደጋጋሚ ተስተውሏል። ወደ በረዶነት ከተቀየረው የጃፓን ውቅያኖስ እስከ ምስራቅ አፍሪካ ድረስ የተደረጉ አምስት አስገራሚ የአየር በአየር ውጊያዎችን እንደሚከተለው አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። አንደኛ፣ ኮሎኔል በዛብህ ጴጥሮስ የኢትዮ ኤርትራ የሱ 27 ድል። በፈረንጆቹ የዘመን ቀመር ከ1998 እስከ 2000 ድረስ በተደረገው የኢትዮ ኤርትራ ጦርነት ወቅት በምድረ በዳው የባድሜ ግንባር ኢትዮጵያዊው ኮሎኔል በዛብህ ጴጥሮስ ከትውልድ ወደ ትውልድ የሚተላለፍ ታሪክን ሰርተው አልፈዋል። የኦጋዴኑ ጀግናና በኦጋዴኑ ጦርነትም የመጀመሪያውን የሚግ 21 ድል ያስመዘገቡት በዛብ ጴጥሮስ ሀገር ጭንቅ ውስጥ መግባቷን ተከትሎ በ56 ዓመት ዕድሜያቸው ከጡረታ ተጠርተው ሀገርን ለማገልገል ነበር ሱ 27 ተዋጊ ጀትን የተፈናጠጡት። የውጭ ሀገር አብራሪዎችን ጨምሮ በረጅም ጊዜ ስልጠና ውስጥ ያለፉትን የኤርትራ አብራሪዎች በመብለጥ ለኢትዮጵያ የአየር የበላይነትን ማስገኘት የኮሎኔል በዛብ ጴጥሮስ ዋነኛው የቤት ስራ ነው። ዕለቱ በፈረንጆቹ ፌብራሪ 25 1999 ነው። በእኛ የዘመን አቆጣጠር ደግሞ ዕለተ ሐሙስ የካቲት 18 1991። ኢትዮጵያ የምትተማመንበትን ሱ 27 ተዋጊ ጀት የሚያበሩት ኮሎኔል በዛብህ ጴጥሮስ ከኤርትራው ሚግ 29 ጋር ፊት ለፊት ተፋጠጡ። በኤርትራዊው አብራሪ ዮናስ መስግና የሚበረው የኤርትራ ሚግ 29 የኢትዮጵያን የአየር ክልል ጥሶ በመግባት በባድመ የሚገኙ የኢትዮጵያ ወታደሮች ላይ ጥቃትን ለማድረስ ነበር ግዳጅ የተሰጠው። የኤርትራው ሚግ 29 አር 27 የተሰኘውን በራዳር የሚመራ ሚሳኤሉን ወደ ኢትዮጵያው ሱ 27 ተዋጊ ጀት ለቀቀ። በአየር ኃይል ትርኢቶች ላይ እንደምንመለከተው አይነት መገለባበጥ በማሳየት የበዛብህ ጴጥሮስ ተዋጊ ጀት ከኤርትራው ሚግ 29 ከተለቀቀው ሚሳይል አመለጠ። ከጥቂት ሰከንዶች በኋላም ኮሎኔል በዛብህ በአየር ላይ ያለውን አቀማመጥ አስተካክሎ የኤርትራውን ሚግ 29 ተዋጊ ጀት ኢላማ ውስጥ አስገባው። ኢላማውን ካስተካከለ በኋላም ሱ 27 የሚተፋውን አር 73 ሚሳይል ወደ ኤርትራው ጀት ለቀቀው። የበዛበህ የሚሳኤል ተኩስ ኢላማውን አልሳተም። በቀጥታ የኤርትራውን ሚግ 29 መታው። በእሳት የተያያዘው ሚግ 29 ወደ ምድር የምዘገዘግ ጀመር። ተዋጊ ጀቱ ከጥቅም ውጭ ሆኖ ከመሬት ጋር ተላተመ። በዚህ ጦርነትም ለኢትዮጵያ የአየር ኃይል የመጀመሪያው የአየር በአየር ምት ሆኖ ተመዘገበ። ኤርትራዎች ሌላኛውን ሚግ 29 በቀጥታ ወደ በዛብህ ጴጥሮስ ላኩት። ይሄኛው ሚግ 29 የተገጠመለትን አውቶማቲክ መሳሪያ በመጠቀም ወደ በዛብህ ጀት ደጋግሞ ተኮሰ። አንዱም ተኩስ በዛብህን ሊያገኙ አልቻለም። ሚግ 29 በአውቶማቲክ መሳሪያው አልሳካ ሲለው ሚሳኤልን ወደ በዛብህ ጀት ለቀቀ። በዛብህ ይሄኛውንም ሚሳኤል በአስገራሚ ብቃት ማምለጥ ቻለ። እንደተለመደውም ቦታውን አስተካክሎ የኤርትራውን ሚግ 29 መታው። ኢትዮጵያ በደቂቃዎች ልዩነት ሁለተኛ ኤርትራን ተዋጊ ጀት መታጣ አለች። ኮሎኔል በዛብህ ሁለት ስኬታማ ምቶችን በኤርትራ አየር ኃይል ላይ ካሳረፈ በኋላ ግን ከምድር የተተኮሰ ዙ 23 የኮሎኔል በዛብህን ሱ 27 ተዋጊ ጀት መታው። በዛብህ ፓራሹቱን በመጠቀም የኤርትራ ምድር ላይ አረፈ። ከዛ ቀደም በፈረንጆቹ 1984 ሚጋ አንድ ተዋጊ ጀቱ ተመቶበት በኤርትራ እጅ የገባው በዛብህ ጴጥሮስ ዳግመኛ በኤርትራውያን ተማረከ። ዳግመኛም ቃለ መጠይቅ እየተደረገለት በኤርትራ የቴሌቪዥን ጣቢያ ላይ ቀረበ። በኢትዮጵያና ኤርትራ መካከል የእስረኞች ልውውጥ ቢደረግም በዛ በጴጥሮስ ወደ ኢትዮጵያ ሊመለስ አልቻለም። ቤተሰቦቹ በሕይወት አለ ቢሉም ይህን የሚያረጋግጥ መረጃ መሆነ ማስረጃ እስካሁን እንዲገኝ አልቻለም። በዛብህ ጴጥሮስ አደገኛ በሚባለው የባድመ ውጊያ ላይ ያሳየው ጀግንነትና ስኬት ሱ 27 ተዋጊ ጀትን ተጠቅሞ የጣላቸው የኤርትራ ጀቶች ኢትዮጵያ ባድመ ላይ ባለድል እንድትሆን ትልቅ ሚና ነበረው። በ2022 በትውልድ ሀገሩ ሆሳና ኮሎኔል በዛብህ ጴጥሮስን የሚያስታውስ ትልቅ ሐውልት ቆሞለታል። በተለያዩ የውጊያ ስፍራዎች ያሳየው ጀግንነትም ከትውልድ ወደ ትውልድ እየተላለፈ ይሄዳል። ሁለተኛ ሮልስ ዊሊያምስ ከ7 ሚግ 15 ያደረጉት ፍልሚያ የኮሪያው ጦርነት ጀብድ። ጊዜው በ1952 ነው። የአሜሪካ ባህር ኃይል የተዋጊ ጀት አብራሪ ሌፍትናንት ሮይስ ዊሊያምስ በጃፓን አየር ላይ የፈጸመው ጀብዱ ሁሌም አየር ባየር ውጊያ ላይ ታሪካዊ ሆኖ ይነሳል። በጃፓን ውቅያኖስ ላይ እየበረረ ያለው አሜሪካዊው ሮልስ ዊሊያምስ ከፊት ለፊቱ አንድ አስደንጋጭ ነገር ገጠመው። የጠላት ጦር ሰባት ሚግ 15 ተዋጊ ጀቶች ወደ እሱ እየመጡ ናቸው። በወቅቱ ሮልስ ዊሊያምስ የሚያበረው ኤፍ 9 ፓንተር አይደለም ከ ከሰባት ሚግ 15 ጋር ከ ከአንድ ሚግ 15 ጋር ሲነጻጸር እንኳን በቂ አቅም የሌለው ኋላ ቀር ተዋጊ ጀት ነበር። በአሜሪካ ጦር ታሪክ ለሰላሳ አምስት ደቂቃ ከጠላት አብራሪዎች ጋር በመፋለም ረጅሙን ጊዜ የተፋለመ በሚል ሪከርድ የያዘው ሌፍትናንት ሮልስ ዊሊያምስ የተለያዩ ጥበቦችን በመጠቀም ከሰባቱ የጠላት ተዋጊ ጀቶች መካከል አራቱን መቶ ጣለ። ከ35 ደቂቃ ውጊያ በኋላ አራት የሩሲያ ጀቶች ተመተው የወደቁ ሲሆን፣ ቀሪዎቹ በመሸሻ አካባቢውን ለቀው ሄደዋል። በድል አድራጊነት ወደ አየር ኃይል ቤዙ የተመለሰው ሌፍትናንት ሮይስ ዊሊያምስ 263 ቀዳዶች በተዋጊ ጀቱ ላይ የተገኙ ሲሆን እሱም በርካታ ጉዳት ቢደርስበትም አሁንም ድረስ በሕይወት ይገኛል። የአብራሪው ታሪክም በተለያዩ የአሜሪካ ፊልሞች የተሰሩበት ሲሆን ለአዳዲስ ምልምል አብራሪዎችን በምሳሌነት የሚቀርብ ታሪክ ነው። ሶስተኛ ኦፕሬሽን ቦሎ የቬትናሙ ጦርነት በቪየትናሙ ጦርነት አሜሪካ በርካታ ጉዳቶችን ብታስተናግድም ትልልቅ የሚባሉ ጀብዶችንም በአሜሪካ ጦር በቪየትናም ምድር ተመልክተናል። ከእነዚህ ጀብዶች ውስጥ ደግሞ አንዱ ኦፕሬሽን ቦሎ የሚሰኘው የአየር በአየር ውጊያ ነው። ኮሎኔል ሮቢን ኦልድስ የተሰኘው የአሜሪካ አየር ኃይል አባል ሶቪየት ሰራሽ በሆኑት ሚግ 21 ተዋጊ ጀቶች ጥቃት በመማረር አንድ ዘዴን ዘየደ። ይሄ ዘዴም ቀድሞ ኤፍ 105 የተሰኙትንና ኋላ ቀር የሆኑትን አሜሪካ ሰራሽ ተዋጊ ጀቶች ወደ ግንባር በማስገባት የሶቪየት አየር ኃይልን ማሳሳት ነው። ኦፕሬሽን ቦሎ የሚል ስያሜ በተሰጠው በዚህ ጀብድ ላይ ኮሎኔል ሮቢን ኦልድስ ከጓደኛው ጋር በመሆን ኤፍ 105 ተዋጊ ጀቶችን በማስቀደምና እነሱ ደግሞ ከኋላ አደገኛውን ኤፍ 4 ተዋጊ ጀት በመያዙ ወደ ጦርነት ገቡ። ኋላ ቀሩን ኤፍ መቶ አምስት መጥቶ ለመጣል እየተንጋጉ ወደ ግንባር የገቡት ሶቪየት ሰራሾቹ ኤፍ 4 ተዋጊ ጀትን መቋቋም አቅቷቸው ሙሉ ለሙሉ በሚባል ደረጃ ሊወድሙ ችለዋል። ኮሎኔል ሮቢን እና ጓደኛው ሚግ 21 ተዋጊ ጀቶችን ከጥቅም ውጭ ሲያደርጉ፣ በእነሱ ላይ ምንም አይነት ጉዳት ያልደረሰ ሲሆን የቪየትናሙ ሃኖዩ የአየር ኃይል ቤዝም ለሳምንታት ሊዘጋ ችሏል። ኮሎኔል ሮቢን ኦድስና ጓደኛው የሰሩት ተግባር በቪየትናሙ ጦርነት ብቻ ሳይሆን በታሪክም የአየር ኃይል ታክቲካዊ ብልጫና ብልጣብልጥነት የታየበት ሆኖ ይታወሳል። አራተኛ የሙሐመድ አላም ጀብድ። የህንድና ፓኪስታን ጦርነት የህንድ አየር ኃይል የስኳድሮን አዛዥ መሐመድ አላም ሳርጎዳ ተብሎ በሚጠራው አየር ኃይል ማዘዣ ጣቢያ ላይ አምስት የፓኪስታን ጦር ኤፍ 86 ሳብሪ ተዋጊ ጀቶችን ገጠመ። የቁጥር ብልጫ በፓኪስታን ተዋጊዎች የተወሰደበት መሀመድ አላም እንደ መብረቅ ማጥቃት እንዳለበት በማወቅ ወደ ጥቃት ገባ። አደገኛው ተዋጊ መሐመድ አላም በአንድ የሚሳኤል ምት አራት የፓኪስታን ጦር ጀቶችን አጋኘ። ይህ ምት እስካሁን ድረስ በዓለም አቀፍ ደረጃ ሪከርድ ሆኖ ይገኛል። በጥቂት ደቂቃዎች ውስጥ የፓኪስታኖቹን ተዋጊ ጀቶች መጥቶ የጣለው ህንዳዊው አብራሪ መሐመድ አላም አሁንም ድረስ በዓለም አቀፍ ደረጃ ስመ ገናና ከሆኑ የጦር አውሮፕላን አብራሪዎች መካከል አንዱ ነው። በጠላት ከበባ ሲፈጸምና የቁጥር ብልጫ ሲወሰድ በምን አይነት መልኩ ጠላትን በሳስቶ ማለፍ እንደሚቻልም የህንዳዊ አብራሪ ታሪክ በምሳሌነት ይቀርባል። አምስተኛ የካፒቴን ጄፍ ሆንግ አስገራሚ ምሽት የገልፍ ጦርነት በፈረንጆቹ 1991 የሳዳም ሁሴንን ኩዌትን መውረር ተከትሎ የተጀመረው የገልፉ ጦርነት የመጀመሪያ ቀን ነበር። በኢራቅ ዋና ከተማ ባግዳድ አካባቢ ግዳጅ ላይ የነበሩት የአሜሪካው ካፒቴን ጄፍሪ ሁዋንግ በኢራቅ አየር ኃይል ሚጋ 9 ተዋጊ ጀቶች ከበባ ውስጥ ገቡ። ኤፍ 15 የሚያበሩት አሜሪካዊ አብራሪ በድቅድቅ ጨለማ ውስጥ የራዳር ሲስተማቸውን በማስተካከል ኤም7 ስፓሮ የሚሰኘውን ሮኬት ወደ ጠላት ተዋጊ ጀቶች ለቀቁ። በሁለት ምት ሁለቱንም የጠላት ሚጋ ዘጠኝ ከጥቅም ውጭ በማድረግ የተፈለጉ ስፍራዎችን በባግዳድ ከተማ መደብደብ ችለዋል። የአሜሪካው ካፒቴን ታሪክ ታዲያ ለኤፍ 15 ተፈላጊነት ትልቁን ስፍራ የሚይዝ ሲሆን፣ በጨለማ ውስጥ ለሚደረጉ ውጊያዎችም ተምሳሌት ሊሆን የሚችል ነው። ውድ ቤተሰቦቻችን፣ የዛሬውን መሰናዷችንን እንዴት አያችሁት? ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፍን። ሰላም